ያ ባልና ሚስት ልታገናኝ ነው። ስለዚህ ቆመን እንጠብቅ፣ መጨረሻው ምን እንደሚሆን። ሀቢባ ባልና ሚስት እያጋባች ነው። ይሽተሐለ አሁንም ስትመጪ ሌላ ነገር ደግሞ ካለ፣ አሁንም እቃ እንደ እኛ እኮ የሚገባው ነገር ይሄ ቤተሰቦቻችን እንኳን እናምናቸው አላላችሁ? ለምሳሌ ነው፣ የገደል አፋፍ ላይ ቆመሽ እንደው አባትሽ ይገፍት ይገፍትርሽ ብባል ነው አይገፈትረኝም ብዬ ቆማለሁ፣ እምነት አለኝ። ስቲዲዮ ሊገነባ ማለት ነው። ትውልድ እንቀርጽበታል። ዓለም አፈ ትውልድ በስቱዲዮ ነው የሚቀረጹ። እንግዲህ እስከ ዛሬ ሲሰራው ሲሰራዎቹ መሽዳዎች ብዙ ገንዘብ ብዙ ቪው በዩቲብ ነው እንዴት ገረማችሁ? እንዴት ሰለበታችሁ? ነው አሁን እንግዲህ ጠፍተን ከሚዲያው ላይ እንግዲህ የጠፋንበት ምክንያት ነው ያው ትንሽ ቢዝነስ ስለሆንኩ ነው ነው ማረፋን ቢዝነስ ስለሆነች ነው ቤት ላይ እና ደግሞ ትንሽ ይታወቃል። አካባቢያችን ሁኔታ ኢንተርኔት አክሰስ በብዛት የለም። ምክንያቱም አካባቢያችን ላይ ትንሽ ኮንፍሊክት ወይም ዋር ነገር አለ። ሶ ያ ደግሞ ያ አስጠፋናል የግድ በግድ ማለት ነው ሰላም እንዲመጣ እንደውም ደሞ ሀገራችን ጋር የተረጋጋች እንድትሆን ሰላም ከሌለ እንግዲህ ሁሉ ነገር የለም ማለት ይቻላል። እንደዚህ በየቀኑ ነገር አንግራ እንቻለን እንቻለን። ኮኔክሽን ካለ ደም ኮኔክሽን ካለ ነው አለም አንድ መንደር ላይ የሚባለው ኮኔክሽን ካለ የሚያስተሳስረን ነገር ካለ ያ ነገር ሲኖረው ለዛ ነው የጠፋነው። ኤክስኪዩዝ ሚል ያችሁ እወዳለሁ ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያላችኋለሁኝ። ቪዲዮዎችን በማየት እንድትማሩበት አላችሁ ብዬ እየላችሁ የቀረብኳቸው ቪዲዮዎች አሉ። ወደ ቪዲዮ ቀጥታ እንሄዳለን። ከዛ በፊት ግን ሰብስክራይብ እያደረጋችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። አረብ ሀገር መጥታችሁ ብር ማየት ትፈልጋላችሁ? ጤነኛ ሆናችሁ እንደዚሁ ሁል ጊዜ ቆንጆ እየሆናችሁ እየሳቃችሁ መኖር ትፈልጋላችሁ? እንደዚህ አይነት ብር በእጃችሁ እንደዚ እንዲኖራችሁ ትፈልጋላችሁ? መፍትሄው ይሄ ነው። አዎ እፈልጋለሁ የምትሉኝ የተለመደችዋን አንድ ቁጥር አውጡ። ብር እንዲኖርሽ ትፈልጋለች። አንድ እህት ዛሬ በጠዋት ደወለችልኝና ዘመዴ አረብ ሀገር በጣም ብዙ አመት ኖራለች፣ ግን መጨረሻ ላይ የአስር ሰው ደም ተቀድቶላት ትንፋሎት ማውጣት ስትችል ወደ ኢትዮጵያ ተሸኘች። ያንን አስር ሰው ደም ተቀልቶላት ከእንደገና ደግሞ አስራ ሁለት ሺ የሱዑዲ ብር አውጥተን አሳክመናት አሁን በሽተኛ ሆና ኢትዮጵያ ገብታለች። እና ምንድን ነው መከላከል ምንችለው? ብላኛለች። አንደኛ አረብ ሀገር ስትኖሩ ከሁሉም ነገር በላይ እራሳቸው ምግብ ብሉ ምግብ፣ ወላሂ ነው የምላችሁ። ምግብ ብሎ ምግብ፣ በምግብ አንድ ነገር እንዳታቋርጡ። ባገኛችሁ ሰዓት ያገኛችሁ ምግብ፣ ጠጠራ ይህ ሰላጣ ነው። በቀን አራት ም ካገኘሽ በገኘሽ አጋጣሚ ዞር ስትይ ምግብ ካለ ይዘሽ ሂጂ፣ ችግር የለውም። ስትመለሽም የሆነ ነገር ካለ ይዘሽ ሂጂ። አሁንም ስትመጪ ሌላ ነገር ብለሙ ካለ አሁንም እቃ ይዘሽ ስትመጪ የሆነ ነገር ካለ ጤነኛ ሆነሽ ኢትዮጵያ ሀገርሽ ለመመለስ ከፈለሽ ብር መያዝ ከፈለሽ ዋና አን እንዳታጡ የነሙ ታጣ እና፣ እንቅልፍ በሰዓቱ ተኙ። በሰዓቱ ስምንት ሰዓት እንቅልፍ በቃ በህይወታችሁ ላይ አንደኛ መፍትሄና ሰላም የሚሰጣችሁ እንቅልፍ፣ ምግብ፣ እርፍት፣ መታጠብ፣ ራስን መጠበቅ። ገና በመታጠብ ምን ያህል ጤንነት እንዳለበት ታውቃላችሁ? ጸጉራችሁ ታጥባችሁ፣ ገላችሁ ታጥባችሁ ወጣችሁ፣ ንጹህ ልብስ ስትለብሱ ያለው ሰላም አይታችሁታል። እንቅልፍ ጠግባችሁ ስትነሱ ያለው ሰላም አይታችኋል። አሁን በርካታ እህቶቻችን በቲክቶክ የመጣ እንቅልፍ አይተኝም። ይህ ከሌ ቤት እንትና እየተረገጠች ነው፣ አብርሽ። ያችኛዋ ምስቱን ትቶ ሌላ ምስት አገኛል አብርሽ። ምስቱ እያለች ከእንደገና ሌላ ሰው ሩታ እርጉዝ ናት። የእነ እንትና አምስት ሺህ ብር፣ አምስት መቶ ሺህ ብር ሊሰጣቸው ነው። ኮፒ ሊንክ ታፕታፕ አድርጉ፣ ወደዛ ሄዱ አሲያ ባልና ሚስት ልታገናኝ ነው። ስለዚህ ቆመን እንጠብቅ፣ መጨረሻው ምን እንደሚሆን። ሀቢባ ባልና ሚስት እያጋባች ነው። እሽ ተሃላክ፣ ምን አገባሽ? ምን አገባሽ? ምን ቤት ነሽ አንቺ? ምን ቤት ነሽ? ምን አገባሽ? አንቺን የሚፈልግ እራሱ ይመጣል። አንዴ ጠይቂው፣ እምቢ ካለሽ መንገዱን ይቀጥል። አራት ሰዓት ስልክ በማውራት እኮ ባላይ መጣ። ራስ በመጠበቅ ነው የፈለግሽ ነገር ለማግኘት የምትችል ገባችሁ አይደለም? አባቴ ተጠቀሙበት። አዎ እንግዲህ እህታችን በጥሙ ነው እንደምታችሁ ይገምታሉ። በጣም ጥሩ ምክር የመከረቻችሁ ለመዳም ጥራዎች በተለይ ማለት ነው። ጊዜያችሁን አታባክኑ። ገንዘባችሁን የያዙ። ምክንያቱም እዛ አረብ ሀገር ስትሰሩ ብዙም ጊዜ በቃ ቁማችሁ ወይም ተቀምጣችሁ ብዙ ነገር ላይ ያጋጥማቸዋሉ። ብዙ ሰዓት ብዙ ደቂቃዎችን ቁማችሁ ነው የምትሰሩት፣ ወይም ደግሞ ተቀምጣችሁ ነው የምታጥቡት ልብስ ሆነ ምናምን። ዛ ነው ኩላሊት በሽተኛ ልትሆኑ ትችላላችሁ። እና ጤንነታችሁን ጠብቁ፣ ጠብቁ፣ ጠብቁ። በደብ ገንዘባቸውን ያዙ። ምክር ነው የመከረቻችሁ፣ አጠቃላይ ምክር ነው የመከረቻችሁ። አዳምጧት እና ደግሞ ተግብሩ።

የሆነ ውሸት ፋብሪካው ብላ ምንድን ነው ከዚያ የምትመሩት እስኪ ንገሪኝ። ከዛ ምንድን ነው የሚያስ ያስተምራቸው ነገር አለ የለም? ቲክቶክ ላይ ምን ገብታችሁ እንደዛ ነው እስከስጎ ስልጣችሁ ብቻ ማየት ማለት ነው በቃ መርጣችሁ ማየት ያለባቸው እናንተ ለአእምሯቸው ምግብ ልክ ለሆዳቸው ምግብ እንደሚመርጡለት ሁሉ ለአእምሯቸው ምግብ ይመርጡለት። አእምሯቸው በማይረባ ነገር ታጣጨቀ በስበ የማይረባ ነው በቃ ወደፊት ፊቸር ፕላናችሁ ላይ ወይም ደግሞ ወደፊት ህይወታችሁ ላይ ተጽዕኖ ያሳደረባችኋል አድርጉ። ቲክቶክ እየየችሁ ወይም ደግሞ አስተማሪ ነገሮች ማ ማንበብ አለባችሁ ህይወታችሁ ላይ ፈጽሞ ማለት ነው። አሪፍ ምክር የመከረችን እስቲ ቀጣይ ቪዲዮ ደግሞ እንመለከታለን። እስከዛ ጠብራችሁ። አንዲት ቀላል ፎርሙላ ነግሮናል በቁርአን ላይ አሰላሙ ዓለይኩም ጅምዓትኩም ሙባረካ እንዴት አላችሁልን? አላህ ሱብሓነሁ ወተዓላ የሪዝቅን ጉዳይ ለኔ ተውት ብሎናል፣ አይደል? ሪዝቁ እንዲሰፋለት፣ ነገሩ እንዲገራለት፣ የህይወት ውጣ ውረዱ እንዲቀልለት የፈለገ ሰው አንዲት ቀላል ፎርሙላ ነግሮናል በቁርአን ላይ

እናንተ ስበቡን አድርሰውት እናንተ ታገዱ ስሩ እንጂ ግን እየተቀምጣችሁ ልክ አንዳንድ ወጣቶች እንደሚያደርጉት ዝም ብለው ቁጭ ብለው አላህ ይሰጠኝ አላህ ይሰጠኛል ብሎ ውጫት ይቀሙ ዱዓ በነሱ አይደለም። ስለባዱስ ከዛ ወደ አላህ ተመለስ ሰውነት በቃ ልቦናችን ንጹሕ አድርገን ወደ አላህ መመለስ ነው ያለብን። አላህ ደግሞ ለምንን የሚያሳፍር ለምን አይደለም አላህ የኛ ጌታ በቃ ወደ አላህ መመለስና አላህን እየለመን በዚቃችን አላህ እንዲያሰፋልን መለመን ያለብን ማለት ነው እጃችን ዘርግተን በጣም ትልቅ ትልቅ ትልቅ ምክር ነው ተግብሮ ስለማለት እወዳለሁ ሲቀጣይ ቪዲዮ ደግሞ ተመልክተን እንመጣለን ከዚህ ድንቅ ግለሰብ ምን ተማራችሁ እኔ ያ ነገር ይሆናል ብሎ ማመን ሁለቴ ነው። ፕሌን ያለፈው ለምን እንደዚህ የሆነ ብሎ አልጮኸም፣ ለምን አላህን። ምክንያቱም ለሀጅ ለመምጣት የሚወጣው ገንዘብ ብዙ ነው። ኖሮት የመጣ ደግሞ አይደለም፣ ግን ምን አለ? ለእንሻላ ሄዳል። እንዲ እኛ እኮ የሚገርመው ነገር ይብን ቤተሰቦቻችን እንኳን እናምናቸው አለን፣ አይደለ? ለምሳሌ ና ሁን የገደል አፋፍ ላይ ቆመሽ እንደው አባትሽ ይገፍትርሽ ብባለን፣ ሆን አይገፈትረኝም ብዬ ቆማለሁ። እምነት አለኝ እንደማያደርግም ታዲያ እሱን በፈጠረው አምላኬ ላይ በዚህ ልክ እምነት ለምን አጣለሁ? የብዙዎቻችን ችግር ነው። ጸሎት ስናረግ ዱዓ ስናረግ ይሆናል ብለሽ ከሰጠሽው ማድረግ እንደሚችል ህሊና ካወቀ ሁሉ ነገር ለሱ ተፋቃጭ ስጥጥ ሁለት ኢፕሌን አለ። ሶስተኛው ላይ ግን አልንቀሳቀስም። ምን ሰውዬ ሳሊዝ ነው ያለው ያ ግለሰብ። በቃ አላህ ማድረግ እንደሚችል ያመነውን አያሳፍረው ወላሂ። በንጹህ ልብ መኖር አታፍሩበትም በምንም ተአምር። እንግዲህ በአላህ የቂን ካላችሁ ያው ልብስ ብላ ቦታችሁን አላህ ያሳካላችሁ። ምን ያህል ሶብረኛ ምን ያህል ትግስተኛ እንደሆነ ሁለት ፕሌን አርፎት ወደ

በአላህ ስም እጅግ አድርጌ አመሰግናለሁ። ቪዲዮ ከመልቀቅ በፊት በለቀኳቸው አካውንቶች ላይ የፋቲ ሪከርድስ የስቱዲዮ ግንባታን ገቢ ማሰባሰቢያ ለማድረግ ከባቀድ ቁጥጥር መሰረት አሁንም አካውንቶች ላይ ገቢዎች እየገ ለምታደርጉት የትኛውን ትብብር እጅግ አድርጌ አመሰግናለሁ። አሁንም ግን እናንተን ፎሎሶች ማለትም ከአራት ሰባ ሺህ በላይ ያላቸው ቤተሰቦች፣ የስራዎች ተከታታዮች፣ ስራዎች አድናቂዎች በሙሉ ከእናንተ ውስጥ ወይ ከ470 ሰዎች ውስጥ 117 ሰዎች ብቻ 102 ብር 102 ብር ስጡ። እንደ ልመናም፣ እንደ ሰደቃም እንደምን እናይታችሁ ኸይር ብላችሁ 102 ብር የምለቅላችሁ አካውንቶች አስገብሉ። እኔ ትልቁ ቁም ነገር ሰርቼ ያሳያችሁ አትሪ ካርድስ እንገም ለኦሞ ይጠቅማል። ለአንድ ነው ይጠቅማል። ድምጻችን ለማሰማት ይጠቅማል። አዳዲስ ትውልዶችን ለመፍጠር አዳዲስ ጄኔሬሽኖችን ለማገዝ ጥቅም ላይ ይውላል። ፋቲር ግርድስን አብረን እንገባ። ቢያንስ እኔ ጋር ያላችሁ ፎሎወርሶች ከአራት መቶ ሰባ ሺህ በላይ ያላችሁ ከእናንተ ውስጥ መቶ አስራ ሰባት ሺዎቻችሁን 102 ብር ብቻ ይሸራል እኔም ማታ ላይ ብላ ያዘው ልመና በሚዲያ 102 ብር ብቻ ብር ብቻ ሰው ጌጥ ነው እንደሚለው፣ እችን አጥራቃቁ እኔም ስቱድዮ ሊገነባ ማለት ነው። ትውልድ እስከዛ ሲሰራው ብዙ ገንዘብ ቤቱን የገነባበት አይታችሁ ጠል ቤት በሚዲያ ምናምን እዛ። ታዲያ ቤቱን ስትደርጉ መጠቀም አይችል እንዴ? እና ትውልድ የሚቀረጸው በነሽዳ እና ደግሞ በቃ አሁን ጊዜ በተለያዩ ሶሻል ሚዲያ ልመና ተጀምረዋል። ቻለንጂ ምናምን ቻለንጂ እያሉ ልመና ጀምረዋል። ለምን እንደሆነ አላውቅም። ኢትዮጵያ ህዝቦች ማታለል አይሰለቻቸው ማ

ሳንሆና ተውድር ለማለት ለወዳለ ሲቀጣ ቢሮ ደግሞ ተመልክተን እንመለሳለን ማለት ነው። ተቀባይነት ያለው ሃይማኖት እስላምና እስላም ብቻ ነው። ስለዚህ ከአምላክ ዘንድ ተቀባይነት ያለውን ሃይማኖት እስላም ሁኑ። እስላም የቁጥር ችግር ስላለብን አይደለም እናንተን የምንጣራው፣ ወይም እናንተ ወደ እስልምና ብትመጡ ለእኛ የሚጠቅሙት ነገር የለም። ነገር ግን የራሳችሁ ትጠቀማላችሁ። ምክንያቱም እቲን የላ ኢላሀ ኢላላህ ካልጨበጠ ሰው በቀር ገነትን ሊገባ ስለማይችል ጌታችን አላሁ ስብሐነ ወተዓላ በቁርአን ላይ እንዲህ በማለት ይናገራል። ፈማን የክፉር ቢጣጉት በጣዖታት የካደ ወዩእምኑ ቢላ በአላ እኮ ያመነ ፈቀድ ኢስተምሰከ ቢልኡርወትን ውስቃ ያቺ ጠንካራዋን ዘለበት ጨብጧል። ጌታችን አላሁ ስብሐነ ወተዓላ እቺ ጠንካራዋ የእስልምና ገመድ ከገሃነም የምታስወጣ ብቸኛዋ

ሲሰብኩ ነገር ምናየው ግን ወግን እንደዚህ በጎዳናዎች እንደዚህ አይነት ስላመ ሲሰብኩ ማየት ደግሞ ምን እንደሆነ ማየት ትችላላችሁ። ሰው እንግዲህ በአለባበሱ መገመት አይቻልም። በጣም እና

እንደዚህ አይነት ነገሮች ሲገኙ ደግሞ አበረሳሳት ይገባናል፣ ልላችሁ እወዳለሁ። ውድ ተመልካቾች፣ የዛሬው ቪዲዮ ይህ ይመስላል። እንግዲህ ከወደዳችሁት ላይክ፣ ሰብስክራይብ፣ ሽር እያደረጋችሁ ከጎን እንድትሆኑ በተዝና እጠይቃለሁ። እንግዲህ ታዳጊ ዩትበር ላይ ባይዘው ወይም ለምን ሰብስክራይብ በተደረጉ ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታቁበታላችሁ። ብዙ ፕላን ያደረግኳቸው ነገሮች ስላሉ በወደፊት ደግሞ አብረን የምንቀጥል ይሆናል ማለት ነው። እንግዲህ በጣም አመሰግናለሁኝ ስለተመለከታቸውም። በሌላ ቪዲዮ እስከምንገናኝ ደናለን። እወዳቸዋለሁ ብቻ።